በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ባረከ እግዚአብሔር አምላክ አበዊነ ለእዛች ሰዓት እስከዚህች ሰዓት ያደረሰን የአባቶቻችን አምላክ ያው እግዚአብሔር ስሙ የተመሰገነ ይሁንና የተከበራችሁ ኦርቶዶክሳውያን ኦርቶዶክሳውያት፣ አባቶች፣ እናቶች፣ እኅቶች፣ ወንድሞች በልዑል እግዚአብሔር ስም እንደምን አላችሁ? እግዚአብሔር ይመስገን ብለን እንድናመሰግነው አንድ በታችንን የምንመለከተው የባባን አምላክ ያው እግዚአብሔር ስሙ የተመሰገነ ይሁን። ስሙን ጠርተን የማንተዋት እናቱ እናታችን ሴት ጌታዋን ንግሥተ ቅዱሳን እመቤታችን ድንግል ማርያም ከፈጣሪ በታች ከፈጡራን በላይ ስሟ የተመሰገነች ትሁን። ቅዱሳን ጻድቃን፣ ሰማዕታት፣ ቅዱሳን መላእክት እንደየክብራቸው መጠን ክብርና ምስጋና ይድረሳቸው። ያው ከዚህ ቀደም አንድ መግለጫ ሰጥቼ ነበረ። ምክንያቱም ትምህርት በቲክቶክ ለማስተማር ወይም አንዳንድ ጥያቄዎችን ለእህቶች ለወንድሞች ወንድሞች ተደራሽ ለማድረግ የሚዲያውንም ዓለም ለመጠቀም በቤተክርስቲያን ያው ቤተክርስቲያን ዘመኑን በየጊዜው ተዋጃለች። ስለዚህ ያን ነገር ለመጠቀም የከፈትኩት አካውንት ነበረ በሆነ አጋጣሚ ተደመሰሰብኝ። አሁን ሌላ አካውንት ከፍቼ ነው ወንድሞች፣ ያ አልስተካከልልኝ ብሎ ማለት ነው። ያው እንቀጥላለን። ምናልባት ሰይጣን መረቡን ይዘረጋል። ነገር ግን ከዚህ ቀደም ወደኋላም በማለት አንደኛ ያው ክፍል ማለት ወሳኝ ጉዳይ ስለነበረ ሳልወጣ ቆይቻለሁ። አሁን ግን በወጣ ምን ችግር አለው? አንዳንድ እህቶች፣ ወንድሞች እግዚአብሔር የገለጠልኝን እና እግዚአብሔር የሰጠኝን ስጦታ ላለመደበቅ እና ግብር አካይ ላለመሆን ምናልባት እኔ ብዘራ ሊያበቅል ይችላል። እግዚአብሔር ደግሞ አንደበትንም ልትሆናል የሚያድል እሱ ስለሆነ ጣምበት ምን ችግር ያለው እንደ ሰዎች እንደ ሌሎቹ ወንድሞቻችን እህቶቻችን እኔ እሱ ወደ ሚዲያው ዓለም ብቀላቀል ምን ችግር አለው? በሚል ግንዛቤ ከብዙ ዘመን በኋላ ያው ተነስቻለሁ እና ብነሳ ደግሞ ያው አጋጣሚው ፈተና ገጠመን፣ ያም ያልሳካ ብሎ ቀረ። ነገር ግን አሁን በሌላ አካውንት መጥቻለሁ። ያው እህቶች ወንድሞች፣ በተለይ ሚዲያው ዓለም የዚህ ተጠቃሚ የሆናችሁ ጋፋችሁ ድጋፋችሁ እንዳይለየ ለማለት ነው። መልካም ጊዜ።